ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዲህ እንደተለመደው የዓለም አቀፉ አማራ ማህበር ያስተባበረው የሚገኙ የተለያዩ የተቃውሞ ሰልፎች በተለያዩ ከተሞች በተለይ በአውሮፓ ከተሞች ላይ እየተካሄዱ ነው፣ ሊካሄዱ በዝግጅት ላይ ይገኛል። ባለፈው ልዩ ዝግጅታችን የፍራንክፈርት ተቃውሞ ሰልፍን በተመለከተ ውይይት አድርገን ነበር። አሁን ደግሞ በኔዘርላንድ ከተማ በሄግ በሚካሄደው ተቃውሞ ሰልፍ ላይ አስተባባሪ ከሆኑት መካከል አቶ አስማማ ግርማ እንደዚሁም ደግሞ አቶ ይከበር አበበ ሁለቱም የአማራ ማህበር በኔዘርላንድ የአመራር ቲም አባል ናቸው። እንደዚሁም ደግሞ በአሁኑ ሰዓት በዓለም አቀፉ የአማራ ማህበራት በጋራ በመሆን ከሌሎች የአማራ ማህበራት ጋር እየሰሩ ይገኛሉ። ሁለቱም እንግዶች እንግዲህ በምጡ ሮ ባዘጋጁት በሄግ በተዘጋጀው ተቃውሞ ሰልፍ ላይ እና ሌሎች ፖለቲካ ጉዳዮች ላይ ውይይት የምናደርግ ሲሆናል እስከ ፕሮግራማችን ፍጻሜ ድረስ ሰማት ተመልሰናል። ተመልካቾቻችሁ እንግዶች በእንግዲህ ስለመጣችሁ ሁለታችሁንም ከልብ አመሰግናለሁ። በመግቢያዬ ላይ ለማስተዋወቅ እንደሞከርኩት በዓለም አቀፉ የአማራ ማህበር አዘጋጅነት፣ አስተማማሪነት እንደዚሁም ደግሞ በየከተሞቻችሁ ባሉ የአማራ ማህበር አዘጋጅነት ተቃውሞ ሰልፎች የተዘጋጁ ነው። እናንተም እንግዲህ እንደ አማራ ማህበር በኔዘርላንድ የ እንግዲህ በሚቀጥለው ሮብ ኖቨምበር ስምንት ነው አይደለም? ብለው የተጠራ የተቃውሞ ሰልፍ አለ እና በዛ ጉዳይ ላይ በመጀመሪያ እንግዲህ እንድን የታሰበው ለመቼ ነው የት ነው? እንደዚሁም ደግሞ በሂደቱ ውስጥ ያሉ ነገሮችን በተመለከተ ምናልባት ካፍ እና አስማማው ስማማው ራስህን አስተዋወቀ አጠቃላይ ሰርታል። እሺ አመሰግናለሁ። አስማማ እባላለሁ የአማራ ማህበር በኔዘርላንድ አመራር አባል ነኝ። እንደዚሁም የአማራ ማህበራት ህብረት፣ ዓለም አቀፉ የአማራ ማህበራት ህብረት አባል ነኝ። ቀድመሽ እንዳነሳሽው የተለያዩ ሰልፎች በዓለም አቀፍ ደረጃ በዓለም አቀፉ የአማራ ማህበር አስተባባሪነት እንደዚሁም በየሀገራቱ የሚገኙ የአማራ ማህበሮች አማካኝነት እየተካሄደ ነው። በቅድሚያ ስለዚህ ሰልፍ አንዳንድ ነገሮችን ለመወያየት እንደዚሁም ለማህበረሰቡ ማስታወቂያ ወይም ደግሞ የትውውቅ ስለሰልፉ የትውውቅ መድረኮችን ለማድረግ እድሉን ስለፈጠራችሁልን ሮሃ ሚዲያ እናመሰግናለን። በአማራ ማህበር ስም ማለት ነው። እንግዲህ ሰልፉ የሚካሄደው በኔዘርላንድ ከተማ ዋና ከተማም ባይሆን የመንግስታት መቀመጫ እንደዚሁም፣ የዓለም አቀፉ የወንጀል ፍርድ ቤት መቀመጫ በሆነችው በሄግ ከተማ ነው የሚካሄደው። ቀኑ የቀጣይ ሮብ በኖቨምበር አስራ ሁለት ይሆናል። እንግዲህ ይሄ ሰልፍ ያው የመጀመሪያ አይደለም። ከዚህ በፊትም በተለያዩ ቦታዎች በተለይ ደግሞ ከበልጅየም ከሚገኙ የአማራ ማህበራት ጋር በጋራ በመሆን በብራስልስ ሲካሄዱ የነበሩ ተቃውሞ ሰልፎች አሉ። ይሄኛው ሰልፍ ደግሞ በሄግ የሚካሄድ ይሆናል። እንደ አጠቃላይ የአማራ እናት እንባ የሚል መፈክር ይዞ ከጥቅምት 26 እስከ ህዳር 26 የሚካሄደው የተቃውሞ ሰልፍ አካል ነው። የተቃውሞ ዋነኛ ዓላማ በአማራ ማህበረሰብ ላይ አሁን ባለው አገዛዝ ወይም ደግሞ የአምባገነን ስርዓት አማካኝነት እየተፈጸመ ያለውን የዘር ጭፍጨፋ፣ እንደዚሁም ስቃይ ሰቆቃና የተለያዩ በደሎችን ለማውገዝ፣ ለዓለም አቀፍ ማህበረሰብ ለማሳወቅ የሚደረግ የጥረት አካል ነው ማለት ነው። ያው ቅድም እንደገለጽኩት ከዚህ በፊትም የተደረጉት የተቃውሞ ሰልፎች ቀጣይነት ያለው ወደፊትም የሚደረግ ነው ጭፍጨፋ እና ሰቆቃ ውስጥ ካልቆ መድረስ የሚቀጥል ይሆናል ማለት ነው። በአጭሩ ይሄን ነው ማለት የምችለው፣ አመሰግናለሁ። አስማማ እንግዲህ ወደ ከበር ልመለስና አንተም እንግዲህ የአማራ ማህበር በኔዘርላንድ አመራር ፊልም ውስጥ ደግሞ የቀቁ የአማራ ማህበር በሚያስተባበር ፊልም ውስጥ እንግዲህ በመጪው ኖቬምበር ስምንት ነበር ቅድም ያልኩት። ኖቬምበር ስምንት ተመልካቾቻችን በፍራንክፈርት የሚካሄደው ነው፣ ቅዳሜ ኖቬምበር ስምንት ፍራንክፈርት ላይ ይካሄዳል። እንደዚሁም ደግሞ ኖቬምበር ቱዋልፍ ማለት ነው እሮብ ማለት ነው በሚካሄደው እሮብ ሄግ የሚካሄደውን ሰልፍ እና ድምፅን የማሰማት ሂደት በተመለከተ ነው እንግዲህ ከእንግዶች ጋር የማደርገው ይከበር እንግዲህ ከዚህ ቀደም በተለያዩ ከተሞች ላይ ሰልፎች ይካሄዳሉ ሰዎች እንደዚሁ በተለያዩ ሁኔታ ድምፃቸውን ለማሰማት ጥረት ያደርጋሉ። እስከ ዛሬ ከነበረው ነገር ምን የተለየ ነገር ተዘጋጅቷል? አሁን በዓለም አቀፍ ደረጃ ከመታሰቡ አኳያ ሌሎች ተከታታይ ሰልፎች ከመደረጋቸው አኳያ እንደዚሁም ደግሞ የተመረጠው ቦታም የተለያዩ ዓለም አቀፍ ተቋማት የሚገኙበት ከመሆኑ አንፃር ከምንም በላይ ደግሞ ወቅቱ የአማራ ህዝብ በጣም በትልቅ ሰቆቃና አዘን ውስጥ ከመሆኑ አንፃር። ከነዚህ አኳያ ምን የተለየ ነገር ያስፈልጋል? ምን የተለየ ዝግጅት? በጣም አመሰግናለሁ ማዚ፣ ለዚህ ከአለምን ጠይቅ እንግዳ አድርገሽ ስለጋበሽ። ያ ቅድም አስማማውም ለመጥቀስ እንደሞከረው እንግዲህ ከኦክቶበር 26 እስከ ኖቬምበር 26 ድረስ የአማራ እናቶች እንባ በሚል መሪ ቃል በሁሉም የዓለም ክፍል ሰላማዊ ሰልፎች ይደረጋሉ። ገዢው ስርዓት በአማራ ህዝብ ላይ የሚያደርሰውን የዘር ጭፍጨፋ የጦር ወንጀል ለማጋለጥ የሰብአዊ መብት ጥሰቶችን ለማጋለጥ ያለመ የተቃውሞ ሰልፍ ነው የሚደረገው። እንግዲህ ቅድም ለመጥቀስም እንደተሞከረው በኖቬምበር ስምንት በፍራንክፈርት ጀርመኒ የተቃውሞ ሰልፍ ይኖራል። ቀጣይ በኖቬምበር አስራ ወርት ደግሞ አለም አቀፋዊ የዲፕሎማሲ ተቋማት መገኛ በሆነችው በሄግ ኔዘርላንድ ሲደረጋል ኖቬምበር 21 በጀኔባ ኖቬምበር 16 በሚኒሶታ በሌሎችም በካናዳ በመላው አውሮፓ በሁሉም የአለማት ክፍል ሰላማዊ ሰልፎች ይደረጋሉ እንግዲህ የዚህ የተቃውሞ ሰላማዊ ስልፍ ዋናው ዓላማ ቅድም ለመጥቀስ እንደተሞከረው የብልጽግና አገዛዝ በአማራ ህዝብ ላይ የተቀናጀው ወረራ ከፍቷል ፉልስኬል ስኬል የሚባል ጦርነት ነው የከፈተው በሜካናይዝድ በአየር ኃይል በእግረኛ የታገዘ ወረራ ከፍቷል በዚህ የወረራ ሂደት ውስጥ የአማራ እናቶች ለከፍተኛ ሰቆቃ ተዳርገዋል ህፃናት የድሮን ጥቃት ሰለባ ሆነዋል የአማራ አርሶ አደር መደበኛ የእርሻ የግብርና ስራውን መከወን አልቻለም እነዚህንና ሌሎች ሰቆቃዎችን የጦር ወንጀሎችን የሰብአዊ መብት ጥሰቶችን ለዓለም አቀፉ ማህበረሰብ ለኢንተርናሽናል ዲፕሎማቲክ ኮሚኒቲው ለሌሎችን ዓለም አቀፋዊ ተቋማት ለማሳወቅ ያለምን ነው ማለት ነው። መያዝ አመሰግናለሁ። ከልብ አመሰግናለሁ። ከዚሁ ጋር እንደ እዚሁ ላይ ጥያቄ ለመቀጠር ያህል ለህዝቡ መተላለፍ ያለባቸው መልእክቶች አሉ። እንግዲህ ከዚህ ቀደም ብዙ የተቃውሞ ሰልፎች ይጠራሉ። በጣም ጥቂት ሰዎች ይመጡና በጣም ጥቂቶች ደግሞ ይሰላቻሉ፣ ይዳከማሉ። በሚገባው ልክም ድምፁ አይሰማም ና እንደው ይመስሉ እየደረሰ ካለው በደል በቀን በጠራራ ፀሐይ ዘዶች በድሮን እየተገደሉ ነው። እናንተም ለመፈክር የያዛችሁት የአማራና እንባ የሚለው ትልቁ ምሳሌያችን ሆኗል። እናቶች በየቀኑ እያለቀሱ ነው። ልጆቻቸውን እየቀበሩ ከጦር ሜዳ ውሉ በተጨማሪ ንጹሓንን ታርጌት ያደረገ ድልየት አለምካሄድበት ዝብር ተበቆምበት እንደ አጠቃላይ ሰርቆ በዚህ ከፍ ባለበት ሁኔታ ከህዝቡ ይጠበቃል? ራሱስ እና በተለያዩ በነዘርላንድ የተለያዩ አዋሳኝ ከተሞች ላይ የሚገኘው የአማራ ተወላጅም እንደዚሁም ደግሞ ይመለከተኛል የሚለው ሁ ምን አይነት መልእክት ይተላለፋል? ምን አይነት ጠ ይሰራል? በጣም ጥሩ ጥያቄ ነው። እንግዲህ አሁን እነዚህ ሰልፎች በዋናነት የተዘጋጁት በዓለም አቀፍ የአማራ ማህበራት ህብረት ነው። በጣም ኦርጋናይዝድ በሆነ መንገድ ጉልበትም ሪሶርስም ምንም ወደ አንድ ቋት በመጣበት መንገድ አንዳንድ በተናጠል ሰልፎች ሲደረጉ ቆይተዋል። በለንደንም በሌሎችም የአውሮፓ አካባቢዎች ሰልፎች ተደርገዋል። አምስተርዳም እንዲሁ በኔዘርላንድስ ዋና ከተማ ከሁለት ሳምንታት ቀደም ብሎ ተደርጓል። የአሁኑ ምንድነው? ለየት የሚያደርገው የተጠና እስኬጁል አለው፣ የጊዜ ሰሌዳ ወጥቶለታል። አንዳንድ ሰልፎች የሚመለከተው ኦቶሪቲ ፍቃድ እስከሚሰጥ፣ የሰልፍ ፍቃድ እስከሚሰጥ ድረስ የሚጠበቁ አሉ፣ ወደ ካናዳ፣ ወደ አሜሪካ፣ ሌሎች ግዛቶች እንዲሁም ደግሞ ወደ ብራሰልስም አካባቢ ብራሰልስ እንደሚታወቀው የአውሮፓ ህብረት መቀመጫ ከተማ ሆኖ ትልቁ የዲፕሎማሲ ማዕከል ነው። እሱም ላይ ሰልፎች ይኖራሉ። ሰው ይሄ ከሌሎች ሰልፎች ለየት የሚያደርገው እንግዲህ ቅድም ለመጥቀስ እንደሞከርኩት ባዓለም አቀፉ የአማራ ማህበራት ህብረት የሚመራ ነው። የጊዜ ሰሌዳም በተጠና መንገድ ወጥቷል። በማይጋጭ መልኩ ሰው በተቀናጀ መንገድ ድምፅ የአማራ ህዝብ ለአማራ ህዝብ ድምፅ መሆን የሚቻልበት እድል እንዲፈጠር ምቹ ሁኔታዎች ተፈጥረዋል ማለት ነው። ከህዝቡ ምን ይጠበቃል? እንግዲህ በተቀመጠው እስኬጁል መሰረት የአማራ ህዝብ ላይ የተከፈተውን ሁለንተናዊ ጥቃት ለማውገዝ ድምፅ ለመሆን የበኩሉን አስተዋጽኦ ማበርከት ይኖርበታል። በተቀመጡ እስኬጁሎች መሰረት በየትኛውም የዓለም ዙሪያ የሚገኙ የአማራ ተወላጆች፣ የአማራ ደጋፊዎች፣ እንዲሁም ደግሞ ለሰብአዊነት ግድ የሚሰጣቸው ኢትዮጵያውያን፣ ሌሎችም የማህበረሰብ ክፍሎች የሰልፉ ተሳታፊ መሆን ይችላሉ ማለት ነው። ሰው በአማራ ህዝብ ላይ እየተፈጸመ ያለውን ሁለንተናዊ ጥቃት፣ ኢኮኖሚያዊ ጥቃት፣ የጦር ወንጀል፣ የሰብአዊ መብት ጥሰት የዘር ማጥፋት ወንጀል ለማጋለጥ ሰው መሆንን ብቻ የሚጠይቅ ነው። ሰው ማንኛውም ለሰብአዊ መብት ግድ የሚሰጠው ለነፃነት፣ ለፍትህ፣ ለእኩልነት ለሰው ልጆች ሁሉ ነፃነት ግድ የሚሰጠው የትኛውም አካል የዚህ ስልፍ ተሳታፊ መሆን ይችላል ማለት ነው። ሰው በዋናነት የአማራ ተወላጆች በየትኛውም የዓለም ክፍል ያሉ የአማራ ተወላጆች ግን የዚህ ስልፍ ባለቤቶች እንዲሆኑ ይጠበቃል። እሱንም ለማድረግ አስማባ ወደ አንተ ልበለስ ና ይህንኑ ጥያቄ ታነሳለህ። በተለይም ደግሞ በአሁኑ ወቅት እንግዲህ የአለም አቀፍ የአማራ ማህበራት ህብረት የተለያዩ ከተሞችን መርታችሁ ኦልሬዲ በባለፈው ፍራንክፈርት ላይ እንደዚህ፣ ለንደን ላይ የተካሄዱት በጣም ትልልቅ ድምፆችን ማሰማታችኋል። በዚህም ደግሞ ስርዓቱ አጣብቂኝ ውስጥ ገብቶ እንግዲህ በየቀኑ የድምር ውጤት ስለሆነ ትግል የድምር ውጤት ነው። መሬት ላይ የሚደረግ ትግል አለ። እዚህ ደግሞ እናንተ የምታደርጉት ትልቅ እንቅስቃሴ በራሱ ስርዓቱን አጣብቂኝ ውስጥ እንዴት እንደከተተው እና በየቀኑ እየወጣ ሚዲያ ላይ እንግዲህ ያንን ውጤት እያመጣ ያለው እና በዚህ ልክ እንግዲህ ሰው የፖለቲካ ልዩነት ሊኖር ይችላል። የፍላጎት የጊዜ ምናምን ነገሮች ሊኖሩ ይችላል ምንም ቢሆን ግን እየሆነ ካለው ከህይወት እየጠፋ ካለው እያለቀ ካለው ማህበረሰባችን አኳያ ይሄ ሁሉ ልዩነት ሳይገድበው ሰው ተገኝቶ ድምፁን መስጠቱ ምን ትርጉም አለው? በዛ ሲል ተላለፍ የሚችለው መልእክት ምንድን ነው የሚለውን አስረግጦ መንገድ ስለሚያስፈልግ እንደው አንተም በዚህ ጉዳይ ላይ ሀሳብ የምትሰጥበት ብዬ ነው። አስማ በጣም ጥሩ ነጥብ ነው ያነሳሽው፣ መዓዛ እንግዲህ አሁን አሁን ላይ ለአማራ ማህበረሰብ ላይ ከተጋረጠው የሄሎን አደጋ አንጻር በተለይ የዳያስፖራው ምላሽ በሚጠበቀው ልክ ነው ወይ ብለን ስንጠይቅ በጣም በጣም ትንሽ ነው ማለት ይቻላል። ስለዚህ አንዳንድ ጊዜ ለቅንጦት ሰዓት የሚነሱ አጀንዳዎችን ወይም ደግሞ የልዩነት ሀሳቦችን በማንሳት በመከፋፈልና እርስ በርስ በመተቻቸት የማሳለፍ ነገር ይታያል። በአንድ ቆሞ ይህን አገዛዝ አንቺም እንደጠቀስሽው ለአለም አቀፉ ማህበረሰብ በማጋለጥ ተጽዕኖ ውስጥ እንዲገባ እጁን ከንጹሃን ላይ እንዲሰበስብ ለማድረግ የሚደረገው ጥረት በቂ አይደለም ማለት ይቻላል። የትኛውም አይነት የፖለቲካ አይዲዮሎጂ የትኛውም አይነት ሃይማኖት ወይም ማስተሳሰብ ቢኖረውም ጥቃት እየደረሰበት ያለው የአማራ ህዝብ እስከሆነ ድረስ እንደ አንድ አማራ ነህ ተብሎ ስለሆነ የሚገደለው፣ የሚጨፈጨፈው፣ የሚፈናቀለው ሌላው ማህበረሰብ በዚሁ ልክ ነው መነሳት ያለበት ብዬማም ነው እንጂ የተለያዩ አጀንዳዎችን በማንሳት አንዳንዶቹም በእርግጥ ከመንግስት ተልኮ ያላቸው አማራ ያልሆኑ ሊሆኑ ይችላሉ በመሀል ገብተው የተለያዩ ነገሮችን በመፍጠር ልዩነቶችን በመፍጠር ህዝቡ ወደ አንድ መቶ ጎላ ያለ ድምፅ እንዳይሰማ የማድረግ ነገር አለ። ይህንን ማንኛውም አማራ ሊቃወመው ይገባ ነው። የአማራን ላይ የሚፈጸመው የዘር ጭፍጨፋ እና ሌሎች በደሎችን በተመለከተ የሚጠሩ የተቃውሞ ሰልፎች ማንኛውም አማራ ሊሳተፍበት የሚገባ ነው። ለሌላ ሰው ብሎ አይደለም የሚሳተፈው፣ ለራሱ ብሎ ነው። ከዚህ በተጨማሪ ቅድም አቶ ይከበርም እንደገለጸው አማራው ብቻ ሳይሆን መላው የኢትዮጵያ ህዝብ ሊሳተፍበት የሚገባ ሰልፍ ነው። ምክንያቱም ሁሉም ተራውን የሚጠብቅ ይሁን እንጂ ይህ የዘር ጭፍጨፋ የማይደርስበት ቦታ የለም። አሁን ካለው ከአገዛዙ ባህሪ አንጻር ስንመለከተው፣ እየተደረገ ካለው ነገሮች ጋር ስንመለከተው ይህ አገዛዝ ሁሉን የእኔ የሚል አስተሳሰብ ያለው ከማህበረሰብ ጨምሮ እንደዚሁም የተለያዩ የክልል ግዛት ክፍሎችን ማለት ነው የኔ ናቸው በሚል ሰበብ ሰዎችን ወይም ሌሎች ብሔሮችን የሚጨቁን ነው፣ የታወቀ ነው። ስለዚህ ጠቅላይ ወይም ደግሞ ምንድነው ሌሎችን መዋጥ የሚፈልግ አገዛዝ ነው። አሁን አማራ ያው ትልቅ ማህበረሰብ ነው በቁጥር ከአማራው ጋር አማራና እንግዲህ በሚፈልገው ልክ አዳክሞት ከፖለቲካ ውጭ ካደረገው እንግዲህ አገር አልባ ካደረገው ከዛ በኋላ ሌሎች ብሔሮች ጋር የሚቀጥል ነው። ስለዚህ አማራው ብቻ ሳይሆን ሌሎች ብሔሮችም ሊሳተፉበት የሚገባ የተቃውሞ ሰልፍ ነው፣ የሰብአዊነት ሰልፍ ነው። ሌላ አይነት አላማ የለውም። የአማራ ህዝብ ከመጨፍጨፍ ይቁም። አማራ በሀገሩ እንደ ሀገር አልባ ሆኖ ከቦታ ቦታ መንቀሳቀስ ሳይችል መታከም ሳይችል ሰርቶ መብላት ሳይችል በተኛበት ሌሊት እየተጨፈጨፈ ህጻናት ትምህርት ቤት ባሉበት እየተጨፈጨፉ ያለበት፣ ተነግሮ ተዘርዝሮ የማያልክ በደል እየተፈጸመበት ያለ ማህበረሰብ ነው። ለዚህ ማህበረሰብ እዚህ ያለ ነፃ መሬት ላይ ያለው ዲያስፖራ አካል ይህን በደል ማውገዝ በጣም ቀላል በጣም ቀላልና ትንሽ ኃላፊነት ነው ብዬ ነው የማስበው። ስለዚህ የተለያዩ ምክንያቶችን ከመጥቀስ ይልቅ ይህን ትንሽ ኃላፊነት መወጣት፣ ሰልፉ ላይ ተገኝቶ ተቃውሞን ማሰማት፣ ድምፅን ማሰማት፣ ድምጻቸው ማሰማት ለማይችሉ ሰዎች በየቤታቸው በራቸውን ዘግቶ ለሚያለቅሱ እናቶች ድምፅ መሆን፣ ያው እንግዲህ ምንም አይነት ኤክስኪውዝ ሊቀርብበት አይገባም ብዬ ነው የማስበው። የተለያዩ ልዩነቶች ቢኖሩም እነሱ እነሱ አሁን የምንወያይበት ሰዓትም አይደለም ሲጀመር። በጣም ኢመርጀንሲ ውስጥ ያለን ሶሳይቲ እስከሆንን ድረስ መጀመሪያ ልክ እንደ ዝንጀሮዋ መጀመሪያ መቀመጫዬን ብላለች እና መጀመሪያ መኖር ስንችል ነው ሌሎች አጀንዳዎችን መወያየት የምንችለው። ስለዚህ እዚህ ሰልፍ ላይ የኔዘርላንዱ ብቻ አይደለም እየተካሄዱትም አሉ ቀጣይ የሚካሄዱት ሰልፎችም ላይ የአማራው ማህበረሰብ በነቂስ ወጥቶ ሊሳተፍበት ይገባል ድምፁን ማሰማት አለበት ኃላፊነቱም ነው ብዬ ነው የምጠቅሰው አመሰግናለሁ አስማማ በመጨረሻ ምናልባት ይከበር ያልተነሳ አለ ምትለው ወይም ደግሞ ተቀራለፍ የሚጠልገዋለን ነገር ካለ በዋነኝነት የዚህ ውይይት የዚህ ፕሮግራም አላማ የተቃውሞ ሰልፎች በሚካሄዱበት ጊዜ ሰዎች አልሰማንም የሚል ነገር ኤክስኩዝ እንዳይኖር ስለሆነ ይህ ፕሮግራም የሰማችሁ ያያችሁ ማስታወቂያ ነው እንድትገኙ የምትችሉ አላማውን መግለጽ ነው ጊዜውን ማሳወቅ ነው ቀስቀሳ ማድረግ ነው እና ከዚህ ጋር ተያይዞ በየትኛውን መለም ክፍል ያለ ሰው መገኘት የሚችል ይገኛል መገኘት የማይችል ግን ሌሎች እንዲገኙ አቅም መጣር ያስፈልጋል ትርጉም ስላለው አለም አቀፍ ደረጃ ይሄ ለኢትዮጵያ ወይም ለአማራ ተብሎ የተጀመረ አይደለም አለም አቀፍ ደረጃ የዲያስፖራ ድምፅ በራሱ ትርጉም አለው ሁሉም ዲያስፖራ በየሚኖርበት ከተማ የራሱ ድምፅ አለው መንግስት ላይ በሚያስተዳድረው በሚተዳደርበት መንግስት ላይ ተጽዕኖ መፍጠር ይችላል። ድምፁ ማሰማት ይችላል። ግብር ከፋይ ነው። ጥያቄዎቹን መጠየቅ ይችላል። እንደ ኢትዮጵያ መንግስት አይደለም። በውጭ ዓለም ያለው መንግስት ዜጎቹ፣ ነዋሪዎቹ እዛ ከተማ ውስጥ ያሉት በሙሉ የሚያሰሙትን ድምፅ የሚሰማ ነው። አንደኛ። ሁለተኛ ነገር ደግሞ አለም አቀፍ ተቋማት ዜጎች ምን ይላሉ ጆሮ የሚሰጡበት መድረክ፣ በቀላሉ በነፃ የሚገኝ መድረክ ነው። በሎቢስት አይደለም የሚገኘው ወይም ተለምኑ ወይም ስልጣን ስላሉ አይደለም። በቃ ሰው ስለሆንን እና እዚህ ውጭ ሀገር መኖር ስለተቻለ የሚገኝ ትልቅ እድል ነው። ሰው እዚህ በነፃ የሚገኝ እድል ምን አይነት እድል? ለወገን ድምፅ የሚኮንበት የሆነውን ነገር እየተፈጠረ ያለውን ነገር አለም እንዲሰማ የሚደረግበት ትልቅ እድል ስለሆነ ይህም ፕሮግራም ለሚከታተሉ እንደዚሁም ደግሞ በአለም ላይ ላሉ አማራዎች እንደዚሁም በተለይ ደግሞ በብራሰልስ በሄግ በተለያዩ አዋሳኝ ከተሞች ለሚገኙ ሰዎች በመጨረሻ ይህ መልዕክት መተላለፍ አለበት ወይም ደግሞ ይህ ሀሳብ ማንሳት እፈልጋለሁ የምትል መተላለፍ ላይ ተመርበታል። በጣም ነው የማመሰግነው። በነገራችን ላይ የአማራ ህዝብ የህልውና አደጋ ውስጥ ገብቷል ስንል ቃሉ ስለሚጣፍጥ አይደለም። የህልውና አደጋ ውስጥ ገብቷል የምንለው ወይም ደግሞ የተለመደን ቃል ስለሆነ አይደለም በእርግጥም የአማራ ህዝብ የህልውና አደጋ ስለተጋረጠበት ነው። እንግዲህ የህልውና አደጋ የመጋረጡ የመጀመሪያው ማሳያ በመንግስታዊ መዋቅር ደረጃ በጥላትነት መፈረጅ ነው። በነገራችን ላይ ሁሉም አማራ በአንድ ጊዜ በአንድ ቦታ ላይ ቢገኝ እስካሁን ድረስ አንድም አማራ በህይወት አይኖርም ነበር። እስካሁን በህይወት ያለነው በአንድ ቦታ በአንድ ጊዜ ጥላቶቻችን ስላላገኙ ብቻ ነው እንጂ በመዋቅር ደረጃ በጥላትነት የተፈረጀ ህዝብ የፀጥታ ተቋሙ የህግ ተቋሙ ኦሪንቴሽን በአማራ ጠልነት ቅኝት ውስጥ ባለበት ሁኔታ የአማራ ህዝብ የህልውና አደጋ ተጋርጦበታል ሲባል እንደው እንዲሁ ለተለምዶ የሚባል የሚመስለው ወገን ካለ ከዛ ስሑት አስተሳሰቡ መመለስ እንዳለበት ይሰማኛል። የመጀመሪያው እዚህ ጋር መግባባት ይኖርብናል። የአማራ ህዝብ የህልውና አደጋ ውስጥ ነው። ያ አንዳንዶቹ ምንድን ነው የአማራ ህዝብ በቁጥር ከፍተኛ ህዝብ ነው፣ የህልውና አደጋ ሊጋረጥበትም አይችልም አልተጋረጠበትም የሚል አስተሳሰብ አላቸው። እሱ ስህተት ነው። እሱ ስህተት ነው። ቅድም እንዳልነው የመጀመሪያው የመጀመሪያ ህልውና አደጋ ተጋላጭነታችንን የሚያሳየው አማራ ጠል የሆነ ማህበራዊና ፖለቲካዊ ንቅናቄ አለ፣ በሀገር ደረጃ ይሄ አማራ ጠል የሆነ ማህበራዊ ፖለቲካዊ ንቅናቄ ወደ መንግስታዊ ቅርጽነት ተቀይሮ ለ30 ዓመታት ላለፉት ሰላሳ አምስት ዓመታት ገደማ ሁለንተና በሆነ መንገድ አማራ ጠልነትን ተመልክተናል። በመንግስት ደረጃ፣ በተቋም ደረጃ፣ በመዋቅር ደረጃ እሱን ተመልክተናል። ሰው ቅድም እንዳልኩት የአማራዝ ሰርቫይቭ ያደረገው ጥለቶቻችን ምረት አይደለም። በአጋጣሚዎች በአንድ ቦታ በአንድ ጊዜ በአንድ ቅጽበት የምንጠፋበት እድል ስላልተፈጠረ ምናልባት የስርዓት ኒክሌር ቢታጠቅ የአማራን ህዝብ ከገጸ ምድር በአንድ ሰከንድ ለማጥፋት ወደኋላ የማይመለስ ስርዓት መሆኑን ማወቅ ያስፈልጋል ሰው የአማራ ህዝብ የህልውና አደጋ ተጋርጦበታል የህልውና አደጋ ተጋርጦበታል የኢኮኖሚያዊ ጥቃት ሲደርስበት ቆይተዋል ማህበራዊ ጥቃት የባህል ጥቃት ስነልቦናዊ ጥቃት አካላዊ ጥቃት ጅምላ ግድያ መፈናቀል የዘር ማሳሳት እና መሰል ወንጀሎች የተፈጸሙበት እና እየተፈጸመበት ያለ ህዝብ ነው። አሁን ደግሞ በቀጥታ የተቀናጀ ጦርነት ፉልፍሌጅ ድዋር የተከፈተበት ህዝብ ነው። ሰው ለዚህ ህዝብ ድምፅ ለመሆን መጣር መሞከር ምርጫ አይደለም፣ ምርጫ አይደለም፣ ግዴታ ነው። እያንዳንዱ አማራ ለወገኑ ድምፅ የመሆን ኃላፊነት አለበት፣ ግዴታ አለበት። ይህንን ኃላፊነት፣ ይህንን ግዴታ በቀናይነት መወጣት ያስፈልጋል። እያንዳንዱ ዲያስፖራ ለአማራ በመንገድ አሁን ባበርግ ላበርግቱ የሚል ጥያቄ እያነሳ ነው። ከናዊ ነው ይሄንን ክል በአግባቡ መጠቀም አለበት። የመረጃ ክፍተቶች አይፈጠሩ። የመረጃ ክፍተቶች በተጠበቀው ሁኔታ ይኖራሉ። እኛም ትለየቶሚቶችን ቻናሎች አሉን በዛ መንገድ መረጃዎችን የምናገዝ ሲሆናል ሁሉም አማራ መበርታት አለበት ነው መልዕክቴ። በጣም አመሰግናለሁ ማለት ነው በጣም አመሰግናለሁ። ሁሌም እንግዲህ ጥሪዎቹን በተለያየ መድረክ ለማስተላለፍ በማህበራዊ ሚዲያዎች ላይ እንደዚሁም ደግሞ በተለያዩ በምታገኟቸው ገጾች ላይ ማስተላለፍ ራሱ እንደመገኘት የሚቆጠር ትልቅ ኃላፊነት ሂደት ነው። አስማማው፣ የምጨምረው ነገር ካለ ወደ አንተ ላምጣ፣ ከሌለ ግን በዚህ ያጠቃል መጨረሻ አመሰግናለሁ። በመጨረሻ ምናልባት እንግዲህ ይህን ፕሮግራም የሚከታተሉ በተለያየ አማራጭ የደረሳቸው በኔዘርላንድ የሚኖሩ አማሮች ወይም ሌሎች ማህበረሰቦች ቀጣይ ሮብ ኖቨምበር 12 በሚካሄደው ሰልፍ በሄግ ተገኝተው ድምፃቸውን እንዲያስሙ ነው የምንጠይቀው። አመሰግናለሁ። እኔም አመሰግናለሁ ሁለታችሁንም። እንግዲህ ለአድማጭ ተመልካቾቻችን በድጋሚ ተሳይዝ ማድረግ የምንፈልገው የእያንዳንዳችን ልብስ ዋጋ ስላለው ነው። አዘጋጆቹ ሮሃ ሚዲያም እንደዚሁም ደግሞ በተለያየ ቦታ ላይ የሚገኙ ሰዎችን በየቀኑ ወጥተው እንዲያነቀስቀሳ የሚደረገው ከተስፋ መቁረጥ ውስጥ፣ ከድብታ ውስጥ ወጥተን ቢያንስ ምን አድርጊያለሁ ለሚለው መልስ የሚሰጥበት ትልቅ እድል ነው። የአንድ ሰው ድምጽ ባሌ ያለው ሰው እኮ አይመጣም የሚባል ነገር አለ። ብዙ ጊዜ እከሌ እኮ አይመጣም፣ ሰው እኮ አይመጣም የሚባል ነገር አለ። እንግዲህ አንድ ተብለን ራሳችን ስንገኝ ነው ሁለት፣ ሶስት፣ አራት ሆኖ የሚመጣው። በየትኛው ሁኔታ ውስጥ የራስን ኃላፊነት መወጣት ለሚደረገው ትግል፣ ለሚደረገው ለሚከፈለው መስዋዕትነት፣ እየደረሰ ላለው ሰቆቃ ሁሉ ማብቂያ የሚሆነው የአንድ ሰው ጠብታ ነው እና በየትኛው ሁኔታ ላይ የምትገኙ እንግዲህ በቤታችን ሮብ በኖቬምበር 12 በሄግ ከተማ ለሚደረገው ህዝባዊ ተቃውሞ ወይም ደግሞ የአማራና ግንባ በሚል የተዘጋጀው ሰላማዊ ሰልፍ ላይ የምትገኙ አዘጋጆቹ ጥሪያቸውን አስተላልፈዋል። ህክማር ተመልካቾቻችን በውይይታችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም